ብዙዎች የሸዋ ደጋማዋ ፈርጥ የሰላም ተምሳሌት የፍቅር ከተማ ይሏታል። ለኑሮ ምቹና ተስማሚ የአየር ጸባይ ያላት ከተመሠረተች ከስድስት መቶ ዓመት በላይ ዕድሜ እንዳስመዘገበች የታሪክ ድርሳናት ያስረዳሉ። በነፋሻማ አየሯ ብዙዎች ደብረ ብርሃንን ያወድሷታል። በአማራ ክልል የሰሜን ሸዋ ዞን ዋና ከተማ ደብረ ብርሃን ምንም እንኳን የእድሜ ባለጸጋ ብትሆንም እድገቷ የእድሜዋን ያህል አልነበረም። በዙሪያ ብዙ ጸጋዎችን አቅፋ ብትይዝም ደብረ ብርሃን እስከ ቅርብ ዓመታት ድረስ አመርቂ የሆነ ልማት አልተከናወነባትም። ከቅርብ ዓመታት ወዲህ ግን አዲስ ተስፋን እንደሰነቀች የሚጠቁሙ ማሳያዎች እየወጡ ነው። በተለይም በኢንቨስትመንት ዘርፍ እየተመዘገበ ያለው ውጤት ለከተማዋ አዲስ ተስፋን ሰንቋል። ባለፉት ስድስት እና ሰባት ዓመታት ውስጥ ብቻ ከ1900 በላይ ባለሀብቶች መዋለንዋያቸውን ለማፍሰስ ፍቃድ ወስደው እየተንቀሳቀሱ ነው።

እየመጣ ነው ማለት ነው። እኛም በአግባቡ ለማስተናገድ ጥረት እያደረግ እንደሆነ መረጃው ያመለክታል። ለምን ደብረብርሃን በኢንቨስትመንት ተመራጭ የሆነ ብለን ስናስብ ብዙ ምክንያቶች አሉት። በአንድ በኩል ያው የአገልግሎት አሰጣጣችን በጣም ፈጣን በሆነበት አግባብ ነው ያለው። አሁን ባለው ሁኔታ ሕብረተሰቡ ለሰላሙ ወጣቱ የሰላም ባለቤት ነው፣ ሕብረተሰቡ የሰላም ባለቤት ነው። ይሄ ለእኛ መልካም አጋጣሚ የፈጠረበት ሁኔታዎች ናቸው ያሉት። ይህንን መልካም እድል የፈጠረው ደግሞ የዞኑና የወረዳዎች አገልግሎት አሰጣጥ ቀልጣፋነት የአካባቢው ማህበረሰብ የመልማት ፍላጎት ሰፊ የሰው ኃይል መኖሩ የወጣቶች ስራ ወዳድነትና ታታሪነት እንዲሁም በዞኑ አንጻራዊ ሰላም መኖሩ እንደ መልካም አጋጣሚ ይወሰዳል። በተለይም ደግሞ በዞኑ ያሉ ሀብቶችን መሰረት አድርገው በአምራች ኢንዱስትሪው ዘርፍ ለሚሰማሩ ባለ ሀብቶች ከጥሬ እቃ አቅርቦትና በሰው ኃይል አቅርቦት ያለው እድል ሰፊ በመሆኑ የባለ ሀብቱንም ሆነ የዞኑን ተጠቃሚነት ከፍ እያደረጉት ይገኛሉ። በዋናነት ፕሮፌሽናልም ይሁን የጉልበት ሰራተኛ መልካም አስተሳሰብ ያለው ሰራተኛ ስላለ አንዱን ይህን መነሻ አድርጓል። ሁለተኛ የእንጨት ማቀነባበሪያ ፋብሪካ እንዲተከል ካደረገው ሌላው ምክንያት ደግሞ አካባቢው ላይ በቂ እንጨት ስላለ ነው። ይሄ እንጨት ሰው ሰራሽ ነው፣ በዋናነት ባህር ዛፍ ነው። በርካታ በሺ ሄክታሮች የሚቆጠሩ በመንግስትም ይሁን በግል የተያዙ ስላሉ እኛ 51 በመቶ የአማራ ደን ኢንተርፕራይዝ ድርሻ በመሆኑ ቀጥታ በገበያ ዋጋ ከአማራ ደን ኢንተርፕራይዝ ነው እየገዛን ያለ ነው። የወተት ማቀነባበሪያ ፋብሪካ ግልጽ ነው ይሰራሉ ተጎድቻለሁ እያለም ስራውን በቅንነት ይሰራል። በክልል ደረጃ ደብረ ብርሃንን ለአካባቢው ማህበረሰብ የሚሰጡት ማህበራዊ አገልግሎት ሰላማዊ የኢንዱስትሪ መንደር እንዲፈጠር ከማስቻሉም በላይ ህብረተሰቡ የኢንቨስትመንት ስራዎችን እንደ ራሱ ንብረት በመጠበቅ ለዘርፉ እድገት አዲስ ተስፋን ይፈነጥቃል። ይሄ ድርጅት ለዚህ ሴት እናት ጓዳ ነው። የእናት ጓዳ አሁን ይሰለቻል አይሰለችም። ለምሳሌ አሁን እንጀራ ጋግረውም የሚያድሯሉ፣ የቤት ክራይ ከፍለው ይኖሯሉ። ይሄንን ማገዶ በነፃ ወስደው የመብራት የውሃ የተለያዩ ነገሮችን ይሸፍናል። ለምሳሌ እኔ ኑሮዬ ዝቅተኛ ነኝ፣ የልጆች እናት ነኝ። የጡረታ ደሞዝ ነው የምተዳደረው። በዚህ ወስጄ ሽማግሌት እናት አለች። ያችን እናቴ በይበልጥ ደግሞ ታመሰግናለች። ከምንም በላይ ድርጅቱን፣ ከድርጅት በላይ ያው እናቴ። ስንት ፋብሪካዎች እኮ አሉ። ይሄ ግን ህዝቡን በነጻነት ተጠቃሚ እንዲሆንና ችግራችን እንዲቀርፍልን አድርጎ ነው። ሀዋሳ ዩኒቨርሲቲ በምግብ ሳይንስ ነው ተመርቄ ወደዚህ ፋብሪካ የገባሁትኝ። እና ያው እዚህ ፋብሪካ ከገባሁ ደግሞ በፊት ከነበረው ቲዮሬቲካል ወደ ፕራክቲካሊ ስንገባ ያለውን ነገር ይበልጥ በማሳደግ ያው በአግባቡ እየሰራ ነው። ተጠቃሚነታችን እንግዲህ ያው የጉልበት ስራ ነው። እርግጥ በጣም ይከብዳል፣ ግን ከመክበዱም አንጻር ያው ገንዘብ አለው ስራው ማለት ነው። ስለዚህ አሁን እኛ ተጠቃሚ ነን፣ እስካሁን ድረስ ተጠቃሚ ነን እያለን ነው የምናስቡ። በደብረ ብርሃን ከተማ ውስጥ የቀበሌ አመራሩ ወደ አንድ ሺ በኢኮኖሚ አቅማቸው ዝቅተኛ የሆኑትን መልምሎ ልኮልናል። ይሄ የተረፈ ምርቱን ለሽያጭ ማይውለውን በነጻ ለእነሱ ስለሰጠናቸው ፋብሪካውን እንደ ራሳቸው አድርገው እየጠበቁ ነው ያሉት። የዞኑ ኢንቨስትመንት ፍሰት በከፍተኛ ፍጥነት እያደገ ቢሆንም የተስፋውን ያህል ስጋትም አለው። የከተማ መስፋፋትን ተከትሎ የተፈጠረው የውሃና የኃይል አቅርቦት እጥረት የመጀመሪያው እና በኢንቨስትመንቱ ላይ ጥላውን ያጠላ ችግር ነው። በሌላ በኩል ደግሞ ኢንቨስትመንቱ ይዞት የመጣው የስራ እድል እንዳለ ሆኖ በአንዳንድ ፋብሪካዎች ተቀጥረው የሚሰሩ ሰራተኞች የሚያነሷቸው የመልካም አስተዳደር፣ የደሞዝና ጥቅማ ጥቅም ጥያቄዎች አሉ። እነዚህ አይነት ብረት ወንበር ላይ ነው ተቀምጠው የሚንቀሰ የሚሰፉት፣ ሙሉ ቀን ነው የሚቀመጡት። ያ አመቻ አይደለም፣ የተሻለ መሆን አለበት ተብሎ ጥናት ተደርጎ እናዘጋጃለን አሉ፣ አላዘጋጁም። አንድ ሰራተኛ ሲቀር የአንድ ቀን ደመወዝ ይቀጠል፣ የጽሁፍ ማስጠንቀቂያ ይሰጠዋል። ያን ነው የምንቀበለው። አንድ ሰራተኛ ሲቀር ግን አሁን የምናረጉ አንድ በቀረበት በደመወዙ አንድ ደብዳቤ ይሰጠዋል። እንደገና ደግሞ አሁንም ሌላ ደብዳቤ ይሰጠዋል። በአንድ ቅጣት ላይ ሁለት አይነት ደብዳቤ የመስጠት ህጉ አይፈቅድም። በህግ ያስቀጣል። ያንን እንዴት ነው የምናደርገው? ከቱለፋ እስከ ደብረ ብርሃን ከተማ ያለው የኢንቨስትመንት ፍሰት ለመንገድ ቅርብ ከመሆናቸውም በላይ አብዛኞቹ ያለምንም ግንባታ ታጥረው መቀመጣቸው ይሄ ነገር የመሬት ሽሚያ ነው እንዲህ ያሰኛል። ሰፋፊ መሬቶች ያለ ስራ ታጥረው መቀመጣቸው ከኢንቨስትመንቱ ጀርባ ምን እየተሰራ ነው የሚል ጥያቄ ማጫሩ አይቀርም። በመንገድ ዳር የሚገነቡ የኢንቨስትመንት ስራዎች ከአካባቢ ብክለት ጋር ተያይዞ የሚነሱ አለመግባባቶችን እየፈጠሩ እንደሆነ የሚያሳዩ መረጃዎች አሉ።

በሰሜን ሸዋ ዞን ያለው አጠቃላይ የኢንቨስትመንት ፍሰትና ዞኑ ባለሀብቶችን ለመሳብ እየሰራቸው ያሉ ስራዎች የሚደነቁና ለአካባቢው አዲስ ተስፋን የሰነቁ መሆኑን ታዝበናል። ከተስፋው ጎን ለጎን ከመሰረተ ልማት አቅርቦት ከመልካም አስተዳደር እንዲሁም ታጥረው ከተቀመጡ የኢንቨስትመንት መሬቶች ጋር ተያይዞ የሚነሱ ጥያቄዎች ዛሬ ነገ ሳይባል ምላሽ ለመስጠት የሚመለከተው አካል ሁሉ ሊረባረብ ይገባል።